ምሳሌ በጠና ታማለች። በዚህም የተነሳ ብሩክ እንግዲህ አባቷ በጣም እየተሰቃየ ይገኛል። ብቸኛዋ የማወዳት የማዳት የድሮ ሚስቴ ማስታወሻ ይኮነሽ አንቺ ምንም ነገር እንደተኝማ አልፈቅድም እያለ እየተንከባከባት ይገኛል። እናትሽም እንደዚህ ነበር የታመመችው ያኔ ጠላይ ሳትሄድ አንቺን በይሆን እንደምንም አድርጌ ማዳን አለብኝ በማለት እንግዲህ የጎደለውን ገንዘብ ለመሙላት እንግዲህ አሉ የተባሉትን ጓደኞች እንዲሁም ደግሞ ዘመድ አዝማድ የሚባሉትን ጠይቋል። ለእሷ የተባለው ገንዘብ እንግዲህ አልሞላለ ብሎ በስቃይ ያለ አምስት መቶ ሺህ ብርም የሚያበድረው ሰው አግኝቷል። ቀሪውን ደግሞ እንደምንም ብዬ አመጣዋለሁ በማለት አሁንም አሰሰውን እንደቀጠለ ነው። ሞገስ በሌላ በኩል ዳጣን ለምንድ ነው ቤተሰቦች ሽን አፈላልግሽ የማታገኛቸው ምናልባት እኮ ሊኖሩ ይችላሉ በህይወት። እናትና አባት እንዲኖርሽ ከፈለግሽ መጀመሪያ እናትሽን ፈልጊ፣ ወይም ደግሞ ተጥዬ ነው የተገኘሁት ካልሸው አካባቢ የሆነ ሰዎችን ጠይቄ እና ፈንጭ ማግኘት አለብሽ በማለት እንግዲህ ይጠይቃታል። ዳጣንም እንግዲህ አንቺ እኮ ወፍ ዘራሽ ነሽ በማለት ለቀልድ ብሎ በወረወረላት ቃል እሷ ስታለቅስ ነበረ። ብሩክም ልጅንማ ማዳን አለብኝ ይላል። አሁን እንዴት ነው ገንዘቡን የማመጠው እያለ እየተጨነቀ ነው። ለቅድስት የሚያማክራታል ቅድስትም እንግዲህ ጋሽ ስንት ነው የጎደለው በማለት የጎደለውን ገንዘብ ተጠይቀዋለች። እሱም ይሄን ያክል ነው በማለት ይመልስላታል። ቅድስትም በቃ ችግር የለውም ጋሽ አታስብ፣ ይህ ገንዘብ ይመጣል፣ ይሞላል፣ ልጅም ትድናለች እያለች ተስፋ እየሰጠችው ነው። በሌላ በኩል እንግዲህ ዝናና ማህሌ ተገናኝተዋል። እንደተለመደው አንተ ጀግና ነህ ብዬ ፎክሬ ፎክሬ ጉድ አደረግከኝ አይደለም ገንዘቡም ተሸጠ፣ ቤቱም ተሸጠ፣ ሀብቴ እንዳለ ጠፋ። አሁን ታዲያ አንተን ማመን ያለብኝ ወይስ ምንድን ነው? ለምንድን ነው ዝም ያልካቸው እስካሁን? የሆነ ነገር ማድረግ አለብኝ እያለች ከዝና ላይ ትጮህበታለች። ዝናም እንግዲህ አንቺ ደግሞ ችግር አለብሽ፣ አፈሽ በተከፈተ ቁጥር መጥፎ መጥፎ ቃላቶችን የምትናገሪው ለምንድን ነው? ነፍስሽን ዝም የማታስቢው እያለ ያናግራታል። ታዲያስ ዝም ልል ትፈልጋለህ እንዴ? ይህም ሁሉ ነገር አጥቼ በማለት እየጮኸች ታናግረዋለች። ዝና እስኪ ተረጋጊ መጀመሪያ። አሁን እኮ የምበላውም የምጠጣውም የለኝም የማርበትም እኮ የለኝም ነው የምልህ። ታዲያ ለምን ልረጋጋው? ማለት እንግዲህ ቀውበት አደረጋችሁ። ይህን እኮ ድሮ ነው ማሰብ የነበረብሽ። ትዳሬም ፈረሰ፣ ቤቴም ጠፋ። እዚህ ጉዳይ ነው የለውበትም። ሲጀምር እራስሽ እንደዚህ ያከሰርሽው ይላታል። እሺ ለምትበየው ለምትጠጩው ነገር እኔ ያለሁልሽ፣ ምንም ሊቸግርሽ አይገባም። በዛ ላይ ደግሞ ገንዘብ አለ። እኔ ጋር የገንዘብ ችግር የለብኝም። ግን እስኪ ንገሪ፣ ምንድን ነው ያደረጉሽ? ይላታል ምን ያላደረጉኝ አደረጉኝ። አለ ብሩክ እንደሆነ ተኩሶ ሊገለኝ ነበር። ከቤት አስወጣኝ፣ ጎዳናም ወደኩኝ። እሺ ሞገስ፣ ምን ነበር ያደረገሽ? ሞገስ ደግሞ ምን ያላደረገ ነገር አለ? አዎ አብሬው እንደተኛ ካስገደደኝ በኋላ ምንድን ያደረገው ፎቶ የሚበተነው በሚዲያ ጎበስ። አሁን አንቺ መስራት ያለብሽ እንዴት አድርጌ ነው እነዚህን ሰዎች መበቀል ያለብኝ፣ እንዴት አድርጌ ነው መግደል ያለብኝ፣ ከዚች ምድር ላይ ማጥፋት ያለብኝ እያልሽ ማሰብና ማቀድ እንጂ ሌላውን ነገር ታይሁለኔ የገንዘብ ችግር እንደነገርኩሽ ነው ከእኔ ካለ። እንዴ እንደዛ ለማድረግ እኮ የሆነ ገንዘብ ያስፈልገኛል። ጭራሽ በምን አቅሜ ነው እንደዚህ ላድርጋቸው የምችለው? አቅም ሲኖር እኮ ነው እንደዛ ማድረግ እንጂ ያለምንም አቅም እና ኃይል እኮ ሊገላቸውም አልችልም፣ በማለት ትመልስለታለች ዝና። ይኸውልሽ፣ ገንዘቡን ይሰጥሻል አልኩሽ፣ ግን ቀድመሽ የምታጠፍል ይዘዋለ ሞገስ። ሞገስ እንግዲህ ከሚስት አእምሮና ልብ ውስጥ ሊወጣ አልቻለም። ስለዚህ መውጣት አለበት። ያው እኛ ሴቶች ከወደድን እኮ ወደድን ነው ትላለች። ማለትም ው ከጠላችውም ደግሞ ጠላች ነው ልክ እንዳንቺ አሁን ብሩክ እና ሞገስን እንዴት ነው የምታያቸው? ተወዳጅታቸዋለሽ እንዴ በማለት ጠይቃት። ለማንኛውም መጀመሪያ ብሩክን አጥፊው። ይሄ ያው መኪና መንገድ ለመንገድ ሲንጎራደድ ሲተኛ ሲውል ሲያድር ነው የማየው። ሲጎለት እና መጀመሪያ እሱን አጥፊልኝ። በዚህ ስራ ውስጥ ግን እህትሽ መግባት አለባት። ለምን በቃ እሷ ሲጀምር የተወሰነ ጊዜ ከአንቺ ቤት መኖር ስላለብሽ እንደምንም አድርገሽ ከዚህ ስራ ውስጥ እንግዲህ ልታስገባት ይገባል። ታግዝሻለች፣ ትረዳሻለች በማለት እንግዲህ ወንጀል ሊያሰራት ነው። እንግዲህ ማህሌትም አንተ ብቻ ገንዘብ ስጠኝ እንጂ እነሱን ለመግደል እኔ አለንስም አላንስም በዛ ላይ ደግሞ የራሴ ሰዎች አሉ። እነሱን ሰዎች ደግሞ ገንዘብ ከሰጧቸው የፈለግኩትን ነገር ይፈጽሙልኛል፣ በማለት እንግዲህ ከዝና ጋር ይማከራሉ። ማህሌት እንግዲህ ገንዘብ ሊሰጣት ሞገስንና ብሩክን ለመግደል ተስማምታለች። ዝና እንግዲህ ብሩክን ወይም ደግሞ ሞገስን ከገደለችልህ በኋላ ምን ሊያደርግ ይችላል መሀሌትን ገንዘብ ሊሰጣት ወይስ ደግሞ አብረው ሊሰሩ እንግዲህ አብረን የምን ይሆናል ዝና ግን ለምን ራሱ ሊገላው አልቻለም እየፎክረበት እየዛተበት አይደለም ለምን ሌላ ሰው እንዲገላ አደረገ አንቺ ካልቻልሽ ግን የሆነ ሰው ቀጥሬና አስገዳያቸውን ያላት እንግዲህ መሀሌትም በዚህ ከቀጠለች በእርግጠኝነት ትገላቸዋለች የሚል ሀሳብ አለን ማለት ነው ገንዘቡንም ልትወስድ እንግዲህ ተስማምታለች። በሌላ በኩል እንግዲህ ቅድስት እና ዳጣ ቅድስት እንደተለመደው ስራዋን እየሰራችና ወጧን እየሰራች ነው ያለችው። እኔም ምሪሽ ቅድስት ትላታለች። ግን ምግብ ባይኖር የሰው ልጅ እንዴት ይሆን ነበረ? አይ ምግብ ሳይሆን ራብ ሲርበን አይደል እንደምንበለው። ለማንኛውም እኔ እርቦኛል እስኬቶሪ ትልብልሻል ርቤሌ ትላለች። ዳጣ ቅድስት እንግዲህ ያሰበችው ነገር አለ። እኔ ምሪሽ ዳጣ በባለፈው ያል ነገር እንዴት ነው ጉዳዩ? እንዴት ነው የሚሰራው? ማለት በቃ እየጎደለለትን እንግዲህ ገንዘብ እኔ መሙላት አለብኝ። አንድ ሰው ለማዳን ሲል አንድ ሰው መስዋዕት መክፈል አለበት። በዚህ የተነሳ ደግሞ እኔ መስዋዕት ለመክፈል ዝግጁ ነኝ በማለት እንግዲህ ዳጣ፣ እንግዲህ እሷ ንጹህ ሴት ስለሆነች ቅድስት ራሷን ለሌላ ሰው አሳልፋ ለመሸጥ እንግዲህ ትደራደራለች። እንዴ እውነት ነገሬን፣ ካልሽኝ ራሽን መስዋዕት እንድታደርገ አልፈልግም። ምክንያቱም ይሄ ነገር ቀላል አይደለም፣ ከባድ ነው፣ በተለይ ለሴት ልጅ ትላታለች። ዳጣም የመጣው ይምጣ፣ እኔ ግን ለምሳሌ ስል ይህን ሁሉ ነገር ባደርግለት ጥሩ ነው። ግን ይውልሽ ብሩክ ማወቅ የለበትም። በዚህ ጉዳይ እኔ እና አንቺ ብቻ እንስማማና ከዛም በኋላ በቃ ተወስጅኛለች፣ ከቦታው እኔ ያለኝን ነገር እሸጣለሁ ትላታለች። እንግዲህ ዳጣም አንቺ ያሺው እቃ በጣም ቀላል አይደለም፣ ውድ ነው። በቀላልማ በርካሽ ዋጋ እናትሸጩ ወርቅ ነው ያሺው እያለች እንግዲህ ታሞግሳታለች። ግን በኋላ የምታገቢው ባል የጠይቅሽ የት ነው ብሎ ምልክት ነው ስትላት እንግዲህ እሱን በኋላ አጨንቅበታል። መጀመሪያ እስኪ ይሳካልኝ ሀሳብ በማለት ቅድስትም ራሷን መስዋዕት ለማድረግ እንግዲህ ወደሚገኝበት ገንዘብ ትሄዳለች። ለማንኛውም እርቦኛል ካለቻ በኋላ እሺ በቃ ትልና ምግቡን እንግዲህ ብሩክም እንግዲህ ልጁ በጣም ታማለች። ምን ላምጣልሽ እያለ መጠየቅ ይፈልጋል መናገር ይፈልጋል። ግን ደግሞ ምሳሌ ምንም ነገር እያወራችም እየተናገረችም አይደለም። እኔ ምልሽ በቃ የምትፈልጊውን ነገር ጻፊልኝ ልና ማስታወሻ ደብተሯን ምትና እስክሪብቶ አስይዞ፣ በቃ ምሳሌ የምትፈልጊው ነገር ካለ መናገር ካቃተች ጻፊልኝ ይላታል። እሷም እንግዲህ ከጻፈችለት በኋላ ውሃ ብላ ነበር የጻፈችው የመጀመሪያ ጽሁፋ ወይኔ በቃ ልጅ ተቃጠለሽ አይደለም፣ ልረዳሽ አልቻልኩም። በማለት እንግዲህ ውሃውን ያመጣላታልና፣ ያጠጣታል ከጠጣችን በኋላ እንግዲህ ቅልስልስ ብላለች። አይዞሽ ትንሽ ቀን ቀረው፣ ከዛ በኋላ ደህና ትሆኛለሽ እያለ እንግዲህ ያጽናናል። ዳጣና ሞገስም እንግዲህ ተገናኝተዋል። ቆይ ለምንድን የማፈልጊያቸው የመጀመሪያውን እንግዲህ ፍንጭ አምጪ ብሏታል። ወላጆቿን እንግዲህ ለመፈለግ ሞገስ እያገዛን ነው ዳጣን በሌላ በኩል ደግሞ ካስፈለገም የቴሌቪዥን ጣቢያ ማስታወቂያ ሰረች ከዛ እናትና አባትሽ እንድታገኝ እረዳሻለሁ ይላታል። ዳጣ እንግዲህ ምሳሌን እንዴት እንደምንሰበሰብላት ካየች በኋላ አባቷ ከዛ በኋላ ኔ ምናትና አባዋሽ መፈለግ አለብኝ ብላ እንግዲህ ምድሩን እያሰሰችው ነው። የማላቃት እናቴ፣ የማላቃት እህቶች ወንድሞቹ ሊኖርም ይገባሉ ብላ በተስፋ እየጠበቀች ነው። ሞገስም እንግዲህ አብሮ እንደሚያገዛት ቃል ገብቷል። ዳጣም እንግዲህ አንተም ተፈጣም መልካም ሰው ነህ እያለች እያሞገሰችው ነው። ቅድስትም እንግዲህ ወደዛ አስፈላጊ ወደ ተባለበት ቦታ ደርሳለች። ለዳጣ ደውለችላት። እንግዲህ ብሩክ ሲፈልጋት የለችም ነበር። ከቤት ደውሎም የት ናችሁ በማለት እንግዲህ ይጠይቃቸዋል። ቤት እኮ ቆልፋችሁ ቤት ነው የሄዳችሁት ወዴት ናችሁ? እኔ የለው እሷ ስልኳ ዘግቶባት ይሆናል አላቅም። ትለዋለች። ባክሽ ነይ ወደ ቤት ተመልሰሽ በራይድ ቢሆን ይላታል። በራይ ድማ ልመጣ እችላለሁ ምሩቅ ነው በማለት እንግዲህ ስልኩ ተዘጋዋለች ቅድስትም እንግዲህ ከዛ ካፌ ከሄደች በኋላ እኔ ምልሽ ዳጣ በጣም ፈራሁት ሰውየው በጣም ሽማግሌ ነው ፈርቻለሁ ምን ላድርግ ትላታለች እንዳትፈሪ ደግሞ እንዳትጠጭሽ በቃ አንቺ የምትጠጭ ይመስለሽ ጉዳዩን አስመሴ በጭራሽ መጠጣት የለብሽም ጠጭ ከሚልሽ ትላታለች ቅድስትም እንግዲህ በመርበትበት ላይ ሁና እሺ በቃ እንደዛ ለማድረግ እሞክራለሁ። በይሆን ሰውየው እንዳይጠረጥረኝ እስኪ ደግሞ ልግባትልና ወደ ውስጥ ትገባለች። ለማንኛውም ብሩክ ደውለልሽ ነበር ስትላ፣ በቃ በኋላ ደውልለታለሁ አለች። ቆይት ብላም ደውለች ጋሻ ይቀርበለኝ እያለች እንግዲህ ቅርታ እየጠየቀችው ነው። በሌላ በኩል እንግዲህ ሞገስም ያለውን ሃብትና ንብረት ሽጦ የጎደለውን ገንዘብ ሞልቶለታል። ይህንንም ቼክ እንግዲህ ለብሩክ ሰጥተዋለች። ብሩክም ከየ በኋላ በጣም ነው የተደሰተ። በጣም ብዙ የመልካም ሰዎች አሉ ይህ ላደረገልኝ ውለታ ደግሞ መቼም አልከፍለውም ደውዬም አላመሰግነውም፣ በማለት እንግዲህ ይነግራታል። እንግዲህ ዳጣ በጣም ተደስታ ነበረ። ግን ይህ ውለታ የእሱ ብቻ አይደለም ቅድስት ማገዛኛለች በብዙ ሁኔታ ይላል። ቅድስት ስላት እንግዲህ ያቀዱት ዕቅድ ትዛራትና ወይኔ ወርቁ ተበላ ማለት ጀመረች። የምን ወርቅ ነው በቃ ችግር የለውም እኔ ደውዬ አመጣት አለ። የት እንዳለች ስለማወቅ መሄድ አለብኝ። አንተ እዚሁ እንትን እና ቅድስት እንግዲህ እዛ የሚካሄደውና የሚፈጠረውን ነገር በትኩረት እያየች ነው። ገንዘቡን ለማምጣትም እንግዲህ ድርድር ላይ ናት። ዳጣም እንግዲህ ገንዘቡን ካገኙ በኋላ ይሄ ነገርማ መሆን የለበትም እያለች ሩጫ ጀምራለች። ቅድስት እንግዲህ ትድናለች ወይስ ደግሞ አትድንም? ይህ ያቀደችው ሀሳብ እንዴት ሊሆን ይችላል? ሰላም፣ ጤና ይስጥልኝ ቻናል የቤተሰቦች ለዚህ ቻናል አዲስ ከሆኑ ሰብስክሪብ ያደርጉ።